ከልብን እኮ ቆይ፣ ጠላህ አልጠላሁሽም፣ ግን ደግሞ በቃ የራስሽን ህይወት ነው። እስቲ ነገርኩሽ አይደል? በቃ ቆይ፣ ከልብ ነው። ምን ሆነ ነው? አስታወሳሽ ከሆነ አንቺ እራሱ ነግረሽ ነበር እኮ። እኔ መቼም እንደማልቀየርና ነገሮችን ከማበላሸቶች መቼም ማስተካከል እንደማልችል ነግረሽ ነበር። ታዲያው ለምን ታደርቅኛለሽ? ታደርቅኛለሽ ጭራሽ ው በቃ ሴቶች እንደዚህ ናችሁ። የራሳችሁን ሀሳብ እንጂ ሰው የሚላችሁን ነገር ተረድታችሁ አታውቁም። እኔ ከዚህ በላይ እውነቱን እንደወተት ልግትሻችል ኪራ፣ ከልብነ እሺ። ስርቅ ለምን ቀረብከኝ? ቆይ አሁን ደግሞ ስቀርብ ትርቀኛለን ለምን ቆየን? ሕይወት መቀለጃክ ነው ኪራ? ወይ ምን እንደሆነ ነው የምትፈልገው እንዴ? ምን በድ ይህ ነው? ቆይ ጽናት በቃ እውነቱን ተቀበል የትኛው እውነት ልቀበል እንዴ ትላንትና ወደድኩሽ አፈቀርኩሽ ለሞትልሽ ልጅ ሲለኝ የነበረ ሰውዬ ዛሬ ተነስቶ አልፈልግሽም በጋሽኝ ሲለኝ ምን ብዬ ልቀበል በቃ መስሎ የነበረ ለምን አትረጂ መስሎ መስሎ ይሄ ማለት ነው ቆይ ለኔ አንድ ፍቅር አለቀ እንዴ አዎ ላንቺ አለኝ ፍቅር አልቆ ምን ምን ኪራ ፍቅራችን ንብረት ነበር ማለት ነው? ምንም እስኪ ጠይቀው። ምን ሆናችሁ ነው? በቃ ቤት ሰው መተኛት አይችልም። ማለ ጌራ ምን ሆናችሁ ነው? ምንም በቃ። ጽናት እውነት እንድትቀበል እየነገርኩት። ድሮም እኮ ለዳ ማዘን አቁም ብዬ ነበር። ስታዝንላቸው ፍቅር ነው የሚመስላቸው። ቤቲ፣ አፍሽ ልዘጊት ትችያለሽ። አንቺ ማን ስለሆንሽ ነው እንደዚህ እያወራሽ ያለሽው? ቤቲ፣ በቃ ዝም በይ። ቆይ ምን ተፈጥሮ ነው? ኪራ፣ እስኪ ነው የምን ተመልከተው። ያኔ ከምሩ ጋር ሲቀራረቡ እንዳት ጎዳት ነበር አይደል ያልኩህ? አሁን ግን ሰላማዊ ህይወቴን ምስቅልቅል እያደረግክው ነው። ለማስተካከል ግን ሳይረፍድብሽ ብትሄድ ይሻላል። ኪራ፣ እስኪ እውነቱን ንገረኝ፣ ይቺ ሴት እዚህ በመሆኗ ደስተኛ ነው እንደ እንዴት አይደሰት? ከሁሉም በላይ እኮ ነው የሚወደኝ። ምን ማለት ነው? እንዴት ደስተኛ ይሆናል? አዎ ደስተኛ ነኝ። እዚህ ምድር ላይ ከእናቴ ቀጥሎ ማንም እንደ ቤት ሊወደኛ ይችልም። ምን ምንም ምን የለውም። አሁን በሰራተኝነት ዘመንሽ የረሳሽው እቃ ካለ ይዘሽ ቤታችን ለቀሽው ልቅ በይ። ከዚህ ቤት ማን እንደሚገባ ማን እንደሚወጣ አንቺ የመወሰን መብት የለሽም። እሺ እኔ እኮ የምጣዱ እያለ የእንቅቡ የሚንጣጣው ነገር ነው ግርም የሚለኝ። ቤቲ ግን ጭራሽ አላውቅሽም ማለት ነው? ቆይ ከመቼ ጀምሮ ነው እንዴ? ሰይጣን ነሹ መች ልበልህ? በጥፊ ስትመታኝ ወይስ መሬት ላይ አድርገህ ስታንቀኝ? ሰማሁ አይደል ጓደኛ የምትለው ሰው እንዴት እንደሚያወራኝ። ኪራ፣ በቃ ለዚህ ነበር እንደዛ የሆንከው በሰው ስለምንህኝ። አብሬህ እንደሆነ ያደረግህ የማላውቀውን ህልም እንዳልም ያደረግህ። ቆይ ለምን ምን በድዬ ነው እ ምንድን ነው ጥፋቴ? በየትኛው ጥፋቴ ነው እንደዚህ የምትቀጣኝ? ከመጀመሪያውንም እንዳልቀረብኩ እንድቀርብ ታደርገኝ ይሻለኝ ነበር። ቆይ እስከ መቼ ነው እኔ በአንተ ምክንያት እንደዚህ የምቀጣው? ጽናት በቃ ከረፈደን ቢሆን እኔን መቅረብ መሰበር እንደሆነ ገብቶሻል። ስለዚህ በቃ ተ ሂጂ፣ ሂጂ፣ ሂጂ ማለት ለአንተ የሁለት ቃል ጥምረት ነው አይደል? ቀላል ነው አይደል? እና የሽኝት ፕሮግራም እናዘጋጅልሻ ኪራ አንተ መቼም የምትለወጥ አይነሱ አይደለም ቆይ ልጅቷን ምን አድርጌ ነው የምትላት ለአንተ ስትል ትሙትል እንዴ ኪራ ከዛ እዚህ ድረስ ለምን እንዳስመጣኝ ታውቃለህ ታዲያ ለዚህ ነበር ቆይ ለሳምንታት ለምታፈርሰው ፍቅር ነው አብርሄ የገነበውት ኪራ ፍቅር ኮ ቃቃ አይደለም አውቃለሁ ቃቃ እንዳልሆነ አውቃለሁ በቃ ስለ ፍቅር የተዘፈነ ዘፈንና ስለ ፍቅር የተጻፈ መጽሐፍ ልታቅ ትችላለህ ግን ደግሞ አንተ ስለ ፍቅር ምንም አታውቅም። አንተ የምታውቀው ሰውን ማስለቀስ እና ማሳዘን ብቻ ነው። እባክሽ ጽናት እንደሷት ወይ ዝጋ። በጣም ነው ምጠላ ምጣላ። በህይወቴ ብዙ አቋምና ተስፋ የሌላቸውን ሰዎች አውቃለሁ። አንተ ግን ቀጣፊና የሰውን ልብ የምትሰብር ሰው ነው። በቃሽ የፍልስፍና ንግስት። እንዳንቺ ደግሞ ቅላቸውን ሞልቶ እየፈሰሰ አልፈልግሽም እየተባለ የሴትነት ክብሯን ጥላ እንደሙጫ ጥብቅ የምትል ሴት አይቻላቅም። አልፈልግሽም ስትቦኝ በንቧሽ ለመሸንገል ቁጭ ብለሽ አታላዝኝ። ኪራ ይሄ እንደሆነ ማንን እንደሚወድ መርጣል። ኪራ እንደዛ ነው ምርጫ። ይሄንን ነው የምትፈልገው? ከምን አግርሽ በላይ ሁኔታውን አይተሽ ብትረጭ ጥሩ ይመስለኝ። እንግዲህ ይሄ ማለት በቃላት ሲተረጎ ከአንቺ ይበልጥ ቤቲ ይመርጠዋል ማለት ነው። ይሄ ነው እንግዲህ ያለው የገበያ ሁኔታ። እሱ እኮ አንቺ መላ ምት ነው። እሺ እንደዛ ባይሆንስ ምሩታዩ እሱ መናገር የተሳነው አይደለም። ደግሞ ቤቲ ብትሳሳት ኖሮ ለማስተካከል ይሞክር ነበር፣ ግን ዝምታው ያስረዳኝ ልክ እንደሆነች ነው። የተመኘው ይሳካል።